ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 3 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብሃ አሳምነው እዝ በሸዋ ቀጠና ከባድ የአርፒጂ ጥቃት መፈጸሙና በተቆጣጠራት ታሪካዊ ከተማ ደግሞ ሕዝባዊ ውይይት ማድረጉ ተነግሯል። የአማራ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የኃይለ ማርያም ማሞ ክፍለ ጦር ባደረገው ሶስት የጦርነት ግንባሮች ድል ተቀናጅቷል። ዝርዝር ግንባር መረጃዎችን ይዘናል። በመቀለ ሰልፍ ያካሄዱት የክልሉ ሰራዊት አባላት ከክልሉ ባለስልጣናት ጋር ለስብሰባ ተቀምጠዋል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 የአፋ ብሃ አሳምነው እዝ በሸዋ ቀጠና ከባድ የአርፒጂ ጥቃት መፈጸሙና በተቆጣጠራት ታሪካዊ ከተማ ደግሞ ህዝባዊ ውይይት ማድረጉ ተነገረ። ከለሚ ወደ ጀማ በሁለት ተሽከርካሪ ተሳፍረው በመጓዝ ላይ በነበሩ የጸረ አማራው ብልጽግና ቡድን ወታደሮች ላይ የአርፒጂ ጥቃት መፈጸሙ ተነግረዋል። በዚህም በተሽከርካሪዎቹ ላይ ከነበሩት መካከል በርካቶች ሲገደሉ በርካቶችም ቆስለዋል። በጥቃቱ ከተረፉት ጋር ከባድ የሆነ የጨበጣ ውጊያ እየተካሄደ መሆኑም ታውቋል። ዛሬ ጥቅምት 3 18 ዓ.ም ማርፈጃውን በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪ ተሳፍረው ከለሚ ወደ ጀማ በመጓዝ ላይ የነበሩ የጸረ አማራው ብልጽግና ቡድን ወታደሮች ልዩ ስሙ ጃሎታ ተብሎ ከሚጠራው አካባቢ ሲደርሱ ከባድ የሆነ የአርፒጂ ጥቃት እንደተፈጸመባቸው ታውቋል። ጸረ ተሽከርካሪ አርፒጂ መሳሪያ እና ቦምብ በመጠቀም ጥቃቱን የፈጸሙት በአፋብሃ ደቡብ አማራ ቀጠና የአጼ ዘራ ያዕቆብ አንደኛ ኮር ወርቃኞች መሆናቸውንም ሮሃ ከዙ ያገኘችው መረጃ ያመላክታል። በጥቃቱ በተሽከርካሪዎች ላይ ከነበሩት መካከል በርካቶች ሲገደሉ በርካቶችም ቆስለዋል። በጥቃቱ ከተረፉት ጋር ከባድ የሆነ የጨበጣ ውጊያ ተካሂደዋል። በሌላ በኩል በደብረ ማርቆስ ከተማ አስተዳደር አብማ ክፍለ ከተማ ልዩ ቦታው ውሃ ጋን ተብሎ በሚጠራው አካባቢ በሚገኘው የሚልሻ ካምፕ ላይ ከባድ ጥቃት ተፈጽመው በርካታ የሚልሻ አባላት ሙትና ቁስለኛ መደረጋቸው ተረጋግጧል። ጥቃቱ የተፈጸመው ዛሬ ጥቅምት 3 2018 ዓ ም ንጋት ላይ ሲሆን ደቂቃዎችን በፈጀ ኦፕሬሽን ነው በሚልሻ አባላቱ ላይ ከባድ ጉዳት ማድረስ የተቻለው ነው ተብሏል። በከተማው ውሃ ጋን ተብሎ በሚጠራው አካባቢ በነበረ የሚሊሻ ካምፕ ላይ ጥቃቱን የፈጸሙት በአፋብሃ አጼ ቴዎድሮስ እዝ ስድስተኛ ክፍለ ጦር ስር የሚገኙት የንጉሥ ተክለ ሃይማኖት ብርጌድ አባላት መሆናቸውንም የብርጌዱ ህዝብ ግንኙነት አሳውቋል። በተመሳሳይ ዜና የሰሜን ወሎ የዋድላ ወረዳ መቀመጫ የሆነችው ኮን ከተማ በፋኖ ቁጥጥር ስር ውላለች። ይህቺ ከተማ ስትራቴጂክ ቦታ ተብላ ከምትታወቀው ጋሸና ከተማ በቅርብ ርቀት ላይ የምትገኝ መሆኗ ይታወቃል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰሞኑ ነጻ ባወጣቸው ግሽ ራቤል ወረዳ ከሚኖሩ የመንግስት ሰራተኞች ጋር በታሪካዊቷ ራቤል ከተማ ውይይት አካሂደዋል። የአፋብሃ ደቡብ አማራ ቀጠና አሳምነው እዝ በታሪካዊቷ ራቤል ከተማ ያሉ የአገልግሎት ሰጪ ተቋማት መደበኛ ስራቸው እንዲቀጥሉ የሚያስችል ውይይት ከመንግስት ሰራተኞች ጋር አካሂደዋል። የመወያያ መነሻ ሀሳብ ያቀረቡት የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳ አገልግሎት ሰጪ ተቋማት ክፍት ሆነው ለህዝባቸው አገልግሎት እንዲሰጡ የተሰደዱ የብልጽግና የፖሊስና የሚልሻ አባላት ከነ ቤተሰቦቻቸው ተመልሰው የበደሉትን ህዝብ ይቅርታ ጠይቀው ህይወታቸውን እንዲመሩና የህዝብ ተቋማት ንብረቶች ለግለሰቦች ጥቅም ሳይውሉ በስርዓት ተቆጥረው ለህዝብ አገልግሎት እንዲሰጡ ለማስቻል ነው መድረኩ የተዘጋጀው ብለዋል። በተጨማሪም የድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳ አውቀውም ሆነው ሳያውቁ ከአማራ ህዝብ ጨፍጫፊ የብልጽግና ስርዓት ጎን ተሰልፈው የነበሩ የብልጽግና አመራሮች ፖሊስና የሚሊሻ አባላት በቀጥታ ከፋኖ አመራሮች ጋር ተነጋግረው ወይም በሃይማኖት አባቶችና በሀገር ሽማግሌዎች በኩል በቀጣይ ከእንደዚህ አይነቱ የጥፋት ቡድን ጋር ደግመው ላይሰሩ ቃል ገብተው ከመጡ ፋኖ በባለፉት ተግባራቸው እንደማይጠይቃቸው በአቋም እንደተያዘ ማረጋገጫ ሰጥቷል። በውይይቱ የተሳተፉት የመንግስት ሰራተኞች የፋኖን ተቋማዊ ለውጥ እንደተዓምር በመግለጽ አማራ ላለማፈናቀል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የወሰደው የበሰለ አካሄድ የአማራን አንድነት የሚያመጣ ተግባር ነው ሲሉ አስተያየታቸውን ሰጥተዋል። ፋኖ ወደ ታሪካዊቷ አራቤል ከተማ የገባበት አግባብ ብስለት በተሞላ መልኩ የተጠና በመሆኑ አገልግሎት ሰጪ ተቋማትን ከስግብግብ ዘራፊዎች የታገደ ነው ሲሉም አስተያየታቸውን ጨምረዋል። የአማራ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የኃይለ ማርያም ማሞ ክፍለ ጦር ባደረገው ሶስት የጦርነት ግንባሮች ድል ተቀናጀ። የአፋ ባሃ ደቡብ አማራ ቀጠና አሳምነው እዝ የኃይለ ማርያም ማሞ ክፍለ ጦር በአገዛዙ ሰራዊት ላይ ከፍተኛ የሆነ ጥቃት ማድረሱን ምንጮች ገልጸዋል። የአፋ ባሃ ኃይለ ማርያም ማሞ ክፍለ ጦር የክፍለ ጦር ቃኝና መሐንዲስ እና ሻለቃ አራት በጋራ በመሆን በሀገረ ማርያም ከሰም ወረዳ ዛላ ዘንባባ ቀበሌና የኔቾ ቀበሌ የፋኖ ኃይሎች ማህበረሰቡን ለማወያየት በሚንቀሳቀሱበት ወቅት የጠላት ኃይል ስብሰባውን ለማደናቀፍ ከሰፈ የነበረበት ካምፕ እንቅስቃሴ ቢያደርግም በኃይለማርያም ማርያም ማሞ ልጆች በክፍለ ጦሩ ቃኝና መሐንዲስና ሻለቃ አራት በቅንጅት በመሆን በቁረጣ በመግባት ክፉኛ መመታቱን የተሰማው የአብይ አህመድ ቅጥረኛ የኮማንዶ ሰራዊት ኃይል የፋኖን ክንደብርቱነት መቋቋም ሲያቅተው ከባድ መሳሪያዎችን አቅጣጫው ወደማይታወቅ ስፍራ ሲጥል ውሏል። በዚህም የአርሶ አደሩን የቤት እንስሳትና ንብረት ላይ ጉዳት ማድረሱን የአፋ ባሃ ኃይለማርያም ማሞ ክፍለ ጦር ዘመቻ መምሪያ ኃላፊ ፋኖ ደፋሩ ተክለሚካኤል መረጃውን አደርሰውናል። በሌላ በኩል የኃይለ ማርያም ማሞ ክፍለ ጦር ሻለቃ አንድ በቁም ድንጋይ ቀበሌ እና ሻለቃ ሁለት ዛላ ዘንባባ ቀበሌ እንዲሁም የኔቾ ቀበሌ ከጠዋቱ ሁለት ሰዓት አንስቶ እስከ ምሽት አንድ ሰዓት ድረስ በቅንጅት በተደረገው የአውደ ውጊያ ግንባሮች የአገዛዙ ሰራዊት ሙትና ቁስለኛ አስተናግዷል። ጠላት በፋኖ ኃይሎች ምት ቀላልና ከባድ ጉዳት የደረሰባቸውን የአገዛዙን ሰራዊት በአምቡላንስ መኪና ወደ ሆስፒታል ሲያመላልሱሏል። በዚህም አራት ሙት፣ ሁለት ቁስለኛ፣ ስድስት ቀላል ጉዳት ማስተናገዱ ነው ውስጥ አዋቂዎች መረጃውን ያደረሱ በመጨረሻም ጠላት ወደ መጣበት እግሬ አውጪኝ ፈርጥጦ መመለሱን የታወቀው። በመቀለ ሰልፍ ያካሄዱት የክልሉ ሰራዊት አባላት ከክልሉ ባለስልጣናት ጋር ለስብሰባ ተቀመጡ። የትግራይ ሰራዊት ወይም በተለምዶ የህዋት ታጣቂዎች አባላት ዛሬ ሰኞው ጥቅምት 3 2018 ዓ ም ከጠዋቱ ሁለት ሰዓት ተኩል ጀምረው የመብት ጥያቄ ያሉትን ሀሳብ በዋና ከተማ መቀለ ዋና መንገዶች ላይ ባካሄዱት ሰላማዊ ሰልፍ አቅርበዋል። ሰልፈኞቹ የደሞዝ እና ጥቅማ ጥቅም ጥያቄዎችን ይመለስ፣ የሰራዊት ጥያቄ የማይመልስ አመራር የሌላውን ህዝብ ጥያቄ መመለስ አይችልም፣ የሰራዊት ድምጽ ይሰማ ሰላምን እንሻለን ክብር ለሰራዊትና ለተሰዉ ቤተሰብ አባላት የሚሉና ሌሎች መፈክሮች መሰማታቸው ታውቋል። ሰላማዊ ሰልፈኞቹ መፈክራቸውን እያሰሙ ወደ ትግራይ ጊዜያዊ አስተዳደር የፕሬዚዳንት ጽህፈት ቤት ቢያመሩም በወቅቱ ፕሬዚዳንቱ ማግኘት እንዳልቻሉ ረፋድ ላይ ተጠቁመዋል። ጥያቄያቸውን ሰምቶ መልስ የሚሰጥ ኃላፊ በማጣታቸው የተቆጡት ሰልፈኞቹ ከቀኑ ሰባት ሰዓት እስከ 11 ሰዓት ከመቀሌ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው ዋናው የመኪና መንገድ በድንጋይና በአካል ዘግተውት መዋላቸውም ታውቋል። ይህንን መረጃ ከተዘጋጀበት ጥቂት ደቂቃዎች በፊት የሰላማዊ ሰልፈኞቹ ተወካዮች ከጊዜያዊ አስተዳደሩ ከፍተኛ አመራሮች ጋር ለውይይት መቀመጣቸውን ተከትሎ የተዘጋው መንገድ መከፈቱን ነዋሪዎች ተናግረዋል። ይህ ዜና በሚጠናከርበት የሰኞው ምሽት ወቅት የሰላማዊ ሰልፈኞቹ ተወካዮች የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ እና ሌሎች ከፍተኛ ወታደራዊና የሲቪል አመራሮች ጋር በመነጋገር ላይ መሆናቸው ተመላክተዋል። የሰራዊቱ አባላት ሰልፍ ያካሄዱ ያሉት ምንም አይነት የጦር መሳሪያ ትጥቅ ሳያደርጉ መሆኑንም መመልከት ችለናል። በቤንሻንጉል ጉሙዝ በርበር ከተማ በሶስት ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉ ተገለጸ። ከሶስት ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤንሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎች ገልጸዋል። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባቹ ኦሮሚያ ክልል የሚንቀሳቀሰውን የኦነግ ሸኔ ታጣቂ ቡድንን ተጠያቂ አድርገዋል። ታጣቂዎች በመተከል ዞን የምት ትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓ ም ለቅዳሜ አጥቢያ ሌሊት አስር ሰዓት ገደማ እንደሆነ ተነግሯል። የተቃጠለውን መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነው። በግቢ ውስጥ የተያዙ ስድስት ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው ጥቃት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውን ኃላፊውና ነዋሪዎች ገልጸዋል። በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም ጥቃቱን ግን አልተከላከሉም። ሐማስ እና እስራኤል እስረኞችን በለቀቁበት ዕለት ትራምፕ ለመካከለኛው ምስራቅ ታሪካዊ ቀን ነው አሉ። ለሁለት ዓመት ያህል የዘለቀውን ጦርነት ያስቆማል የተባለውና በአሜሪካው ፕሬዚዳንት የቀረበው የሰላም እቅድ በሁለቱም ወገኖች ተቀባይነት ማግኘቱን ተከትሎ ታጋቾቹ ዛሬ ጠዋት ጀምሮ ተለቀዋል። በሁለቱ ወገኖች መካከል የተኩስ አቁም ስምምነት እንዲደረስ ያደረጉት ፕሬዚዳንት ዶናልድ ትራምፕ የታጋቾቹን መለቀቅ አዲስ ጅማሮ ሲሉ ገልጸውታል። የእስራኤል መከላከያ የተለቀቁትን ሀያ ታጋቾች ከቀይ መስቀል የተረከበ ሲሆን የተወሰኑት ከቤተሰቦቻቸው ጋር መገናኘታቸውን የሚያሳዩ ምስሎች ወጥተዋል። በስምምነቱ መሰረት ከእስራኤል እስር ቤቶች የተለቀቁ ፍልስጤማውያንን የጫኑ አውቶቡሶችም በእስራኤል ወረራ ስር በሚገኘው ዌስት ባንክ ራማላ መድረሳቸው ተገልጿል። ይህ ታላቅ ቀን ነው ይህ አዲስ ጅምር ነው ያሉት ዶናልድ ትራምፕ ወደ ግብጽ ከማምራታቸው በፊት በእስራኤል ፓርላማ ተገኝተው ንግግር ለማድረግ ተዘጋጅተዋል። ሀማስ በበኩሉ በህይወት ያሉ ሁሉንም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾች አስከሬንን በዛሬው ዕለት እንደሚያስረክብ አስታውቋል። የእስራኤላውያኑ ታጋቾች ቤተሰቦች ደስታቸውን በተለያየ መንገድ በመግለጽ ላይ ናቸው። የታጋቾችና የጠፉ ቤተሰቦች የተሰበሰቡበት ሆስቴስ ኤንድ ሚሲንግ ፋሚሊ ፎረም በማህበራዊ ሚዲያ ገጹ ላይ ወደ አገራቸው እንኳ እንድናመጣችሁ ሲል ለጥፏል። ፎረሙ ከ738 አስጨናቂ ቀናት በኋላ ወደ ቤተሰባቸው የተቀላቀሉትን ሰባት ታጋቾች በስም ዘርዝሮ ከእስር እንዲፈቱ ደከመኝ ሰለቸኝ ሳይሉ ወደ ለፉት ቤተሰቦቻችሁ፣ ጓደኞቻችሁና ይህች ቀን እንደምትመጣ አምኖ ወደ ተፋለመ ህዝብ፣ ወደ እኛ እቅፍ እየተመለሳችሁ ነው ሲል ጽፏል። ፎረሙ አክሎም ትግላችን አላበቃም። የመጨረሻው ታጋጅ እስኪመጣና ተገቢውን ቀብር እስኪፈጸምለት ድረስ አያበቃም። ይህኛ ሞራል ግዴታ ነው ያኔ ብቻ ነው የእስራኤል ሕዝብ ሙሉ የሚኖው ነው ብለዋል። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች ለቆ የወጣ ሲሆን ሐማስ ደግሞ ታጋቾቹን መልቀቅ ጀምሯል። የእስራኤል ወታደሮች ስምምነት ወደ ተደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አለመውጣታቸው ተነግረዋል። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋባ የወሎ ምድብ እዝ የተካሄደውን አካባቢ ነፃ ማውጣት አስደናቂ እንቅስቃሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉትን መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዳያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025፣ ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451፣ ሰዓት 9 ኤኤም። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ።